ጥርት ባለ የምሽት ሰማይ ላይ ወደ ላይ አንጋጠው እልፍ አዕላፍ ከዋክብትን በአግራሞት ሲያጤኑ ቆይተው እና በዚህ ቆይታ ፕላኔቶችን ለመመልከት ልብዎ ከጅሎ ነገር ግን በሁለቱ መካከል ያለውን ልዩነት ሳያውቁ ቀርተው ምናው ፕላኔቶችን ከከዋክብት ለይቼ ባውቅ ብለው መመኘትዎ መቼስ አይቀሬ ነው። ይህ የማንኛውም የሰማይ አጥኚ የስነ ፈለክ አፍቃሪ የመጀመሪያ ምኞቱ ነው። በዛሬው ቪዲዮ እንዲተረግተን በቀላል መንገድ በአይናችን ብቻ ከሰማይ ላይ ፕላኔቶችን ከከዋክብት ለይተን መመልከት እንደምንችል እናያለን። ሰላም ውድ ተመልካቾቻችን፣ አሁን የምትገኙት አብኒ ቴክ ላይ ነው። ዚሽን አዳዲስ ከሆናችሁን ቻናል ሰብስክራይብ በማድረግ ጀምሩ። ወደ ዋናው ነጥብ ከመግባታችን በፊት በከዋክብትና በፕላኔቶች መካከል ስላለው መሰረታዊ ልዩነት በአጭሩ እንመልከት። ከዋክብቶች እጅግ በጣም ግዙፍ መጠነ ቁሳ ያላቸውና በሃይድሮጂን ወደ ሂሊየም ኤሌመንት መቀየር ምክንያት በሚፈጠረው ከፍተኛ የኒኩሌር ፊውዝን መብላላት የሚፈጠሩ ግዙፍ የእሳት ኩሶች ናቸው። ከዚህ ኒኩሌር መብላላት ከፍተኛ መጠን ያለው ብርሃንና በሚሊዮኖች ዲግሪ ሴልሺየስ የሚቆጠር ሙቀት ያመነጫሉ። ከዋክብት የተለያዩ መጠንና ይዘት ሲኖራቸው፣ በቅርብ የምናውቀው ኮከባችን ፀሐይ እንኳ መካከለኛ መጠን ይዘት ካላቸው ከዋክብቶች መሀል የምትመደብ ነች። በሌላ በኩል ደግሞ ፕላኔቶች የሚፈጠሩት ከዋክብቱ የተፈጠረ በዙሪያቸው ከሚጠርፈው ጋዝና የአቧራ ክምችት ሲሆን ይህም የአቧራ ክምችት በጊዜ ሎት በስበት ኃይል አንድ ላይ በመደባለቅ ወደ ጠጣርነት አካል ከተቀየረ በኋላ ፕላኔቶች ይፈጠራሉ። ስለ ከዋክብትና ፕላኔት ጉዳይ ይህን ያልካልን ወደ ዛሬው ርዕሳችን እንግባ። ፕላኔቶችን በአይናችን ብቻ ተጠቅመን ከከዋክብት ለይተን ለመው ከምንጠቀምበት መንገድ አንዱ ፀሐይ በሰማይ ላይ የምትጓዝበትን መናባዊ መስመር ማወቅ ነው። ፀሐይ በስተ መስራቅ ወጣ በስተ ምዕራብ እስክትጠልቅ ድረስ በሰማይ ላይ የምትጓዝበት መስመር ኢኩሊፕቲክ ተብሎ ይጠራል። ይህን የተለያዩ በምህዋራቸው የሚገኙ ፕላኔቶች ጨረቃንም ጨምሮ የሚከተሉት መስመር ነው። በመሆኑ በቀን ፀሐይ በማታ ደግሞ ጨረቃ በመስራቅ ወጥ በምዕራብ እስኪጠልቁ የምትጓዙበትን መስመር በጥንቃቄ በማጤን እና በአእምሯችን ከመስራቅ እስከ ምዕራብ ሀሳባዊ መስመርን በመሳል ኢኩሊፕቲክን ማግኘት እንችላለን። በሙሉ ፕላኔቶች ልንፈልግ የሚገባው እዚህ መስመር ውስጥ ይሆናል ማለት ነው የሆነ ያለበት ምክንያት ፀሐይ እና ጭፍሮቿ ማለትም ፕላኔቶችና ሌሎች በዚሯ የሚገኙ አካላት የተጠቀሙት ሀሳባዊ የሆነ ጠፍጣፋ ወለል ወይም ፕሌን ላይ በመሆኑ ነው። አሁን ፕላኔቶችን ለመፈለግ መጠቀም ያለብን የሰማይ ስፍራ ወይም ደግሞ የኮሊፕቲክን በቀለሉ በቀላሉ መንገድ ለመረዳት ማድረግ ያለብን ዘዴ ይህ ነው። ከዋክብቶች ፀሐያችንን ሳያጠቃልል ከምድራችን በብርሃን አመት በሚቆጠር ርቀት የሚገኙ በጣም ሩቅ አካላት በመሆናቸው ምድራችን ጋር የሚደርሰው ጭላንጭል ብርሃናቸው ስለሆነ ከከባቢ አየር ጋዞዎች ጋር የሚፈጥረው መስተጋብር ከፍተኛ ነው። ይህም ማለት ከዋክብትን ስናያቸው ብልጭ ድርግም የሚል የሚርገበገብ ብርሃን ይሰጣሉ። የከዋክብት ብርሃን የምድር አምስት አካባቢ አየራዊ ንጣፎች ውስጥ በሚገኝ የተለያዩ ጋዞች የመታጠፍ ቤንዲንግ ወይም ደግሞ የመቀየስ ሪፍራክቲንግ አድራጎት ይደርስበታል። ይህ የመታጠፍና ና የመቀየስ ድግግሞች ምድር ሆነን ለምና ሰዎች ብልጭ ድርግም ያለ እንዲመስል ያደርገዋል። ከህዋ ላይ ግን ብንሆን ይህ የብርሃን ጨዋታ አይታይም፣ ምክንያቱም ህዋ ውስጥ አየር ስለሌለ። ስለዚህ የስነ ከዋክብት አጥኚዎች በዋለ ቴሌስኮፕ የሚያሰፍሩትን በዚህ ጉዳይ ነው። ፕላኔቶችን ለምድራችን ካላቸው ቅርበት አኳያ ከህፃ የሚያንጸባርቁት ብርሃን ምድር እስኪደርስ ድረስ ምንም እንኳን ቢታጠፍ እና ቢቀየስ የዚህ እርግብግቦች መጠን ከከዋክብት ብርሃን እርግብግቦች አንጻር እጅግ በጣም አነስተኛ በመሆኑ ብልጭ ድርግም የሚል የሚያንጨላችል ብርሃን ሲያወጡ በማስተዋል እነዚህ ፕላኔቶች አለመሆናቸውን ማወቅ እንችላለን። በመሆኑም አይናችን የኢኩሊፕቲክ ምናባዊ መስመር ውስጥ እንዳለ የሚያንጨላችል ብርሃን የሚያወጡትን እና የሚያወጡትን አካላት በጥንቃቄ ማጤን አለብን። ብልጭ ድርግም የሚል ብርሃን ያላት አካል በኢኩሊፕቲክ ውስጥ ካገኙ ያቺ አካ ፕላኔት የመሆኗን እድል በጣም ከፍተኛ ነው። ነገር ግን ይህ መንገድ ይበልጥ ተአማኒ እንዲሆን በጣም የጠራ ሰማይ ሊኖር ይገባል። ፕላኔቶች ለምድራችን ቅርብ በመሆናቸው ከከዋክብት ትልቅ ደምቀው ይታያሉ። ፀሐይ ከመውጣቱ ትንሽ ደቂቃዎች አስቀድሞ በምስራቅ እንዲሁም ከመጥለቋ ከተወሰኑ ደቂቃዎች በኋላ በምዕራብ የኢክሊፕቲክ እጅግም ደምቀው በመውጣት ይታያሉ። በጣም እጅግ ደምቆ ከሚታዩ ፕላኔቶች አንዷ ቬኑስ ነች። በዚህ መስመርና ሰዓት ከቬኑስ ከፍ ብሎ ወደ ቀይ ቀለም ያደለች የመንጨላጭል ብርሃን ያላት አካል ካገኙ ፕላኔት ማርስ ነች ማለት ነው። ፕላኔት ጁፒተር በዚህ ኢኩሊፕቲክ የምትገኝ ወደ ቢጫ የምታደላ ደማቅ ቀለም አላት። ሳተርን ማየት ከፈለጉ ደግሞ እንዲሁ እሷም ቢጫ የምታደላ ብትሆንም ከጁፒተር ግን አትደምቅም። ሁለቱም ፕላኔቶች በኢክሊፕስ ውስጥ ልናገኛቸው የምንችለው ቢሆንም ልክ እንደ ቬኑስና ማርስ ፀሐይን ታከው ስለማይወጡና ስለማይገቡ ለማየት ትንሽ አዳጋጅ ሆናሉ። ለፀሐይ በጣም በቅርብ የምትገኘው ሜርኩሪ፣ በፀሐይ ወገን ውጭ ያሉት የዩራኖስ እና ኔፕቱን ከርቀታቸው አንፃር ባይን ለማየት የማያዳግጡ ቢሆንም በዚህ ኢክሊፕስ ውስጥ የሚገኙ ፕላኔቶች ናቸው። የስነፈለክ ተመራማሪዎች ፕላኔቶችን ከዋክብት የሚለዩበት ሌላኛው መንገድ ሰማይ ላይ የሚጓዙበትን አቅጣጫ በመለየት ነው። ከላይ እንዳየርም ሁሉንም ፕላኔቶች በኢኩሊፕቲክስ እናገኛቸዋለን ብለናል። ይህ ማለት ፕላኔቶችን እንደ ፀሐይ በመሰራቅ ወጥተው በምዕራብ ይጠልቃሉ። ከዋክብት ግን ይህ መስመር አይከተሉም። ይልቁንስ ምድራችን ባዘመመችበት የማዕዘን መጠንና በሽክርክሪቷ የተነሳ ከዋክብት ሰማይ ላይ የክብ መስመር ተከትለው ሲዞሩ ይስተዋላሉ እንጂ አይወጡም፣ አይጠልቁም። ከዋክብት አንዳቸው ከአንዳቸው ያላቸው ርቀት የማይለዋወጥ በመሆኑ ተመራማሪዎች ልኬቱን ይጠቀሙባቸዋል። ስለዚህ ውድ ተመልካቾቻችን እናንተ ሚን ዛሬ በመጠቀም ፕላኔቶችን ከከዋክብት መለየት ትችላላችሁ። አስተያየትና ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልን። በተጨማሪ ይህን ቻናል ሰብስክራይብ በማድረግ ያበረታቱን።